ሐረግ ድራማ እንግዲህ ክፍል መቶ አንድ ላይ ኤፍራታ እንግዲህ ናሳንና የያፌድ የድኔ ውጤትን እንደመጣ በስልክ ተደውሎ ተነግሯታል። በዛን ሰዓት ግን በጣም ተደናግጣ እና ደንግጣ ነበረ። ለምን የደነገጠች ይመስላችኋል? ኤፍራታስ እንዴት ነው? የያፌትን እና የናታን የዲኤንኤ ውጤት ለምን አስፈለጋት? የእውነት የልጁን አባት እርግጠኛ አልሆነችበትም ተጠራጥራ ነው ወይስ ደግሞ ወንድምና ወንድምነታቸውን አረጋግጣ ሁለቱንም በአንድ አድርጋ ለማስታረቅ ፈልገ ይመስላችኋል? ለምን ፈልጋ ነው ኤፍራታ ናታን እና ያፌትን ዲኤንኤ ለማስመርመር የወሰነችው? በሌላ በኩል ገነት ናት። ገነት እንግዲህ ቡሊት ወታ ቤት ውስጥ አልመለስም እያለች ነው። ለምን እንደማትመለሽ ምን ችግሮች ነው የሚል ጥያቄ እናቷን አቅርቦላት ነበረ። የምትፈልጊውን ነገር ሁሉ ቤት ውስጥ አመጣልሻለሁ፣ እናመጣልሻለን፣ አንቺ እዚህ ጋር መውጣት አያስፈልግሽም እያላት ነበረ። በዚህ መሀል ነበር አንድ ጥያቄ አንስታ እናቷንን ከው ያደረገችው። የምፈልገውን ነገር ሁሉ ማምጣት ከፍቻርክማ ኤፍራታን አምጣለኝ፣ ኤፍዬ ናፍቀኛለች፣ እሷን ማየት ስለምፈልግ ነው እዚህ ጋር ተቀምጭ። እኔ የምፈልገውን ነገር ማምጣት የምትችል ከሆነ ኤፍራታን አምጣልኝ ስትለው ነበረ። በድንጋጤ ከዉ ያለው ናታን ማለት ነው። አሁን ጊዜው አይደለም፣ ጊዜው ሲደርስ ግን እሷንም አመጣልሻለ አለ ብሏት ነበር። እሷ ግን ይህን ሀሳብ ተቀብላ ወደ ቤት መመለስ አልፈለገችም ነበረ። እንግዲህ እምቢ ስትላቸው በሌላ መንገድ ቢሆን አምጥተን እናሳይሻለን፣ እናገናኝሻለን። ነገር ግን እዚህ መንገድ ላይ መቀመጥሽ ለአንቺ መፍትሄ አይሆንም ብዙ ችግሮች ሊፈጠሩብሽ ስለሚችሉ ወደ ቤትሽ ተመለስ ብለው እንግዲህ ገነትን ወደ ቤቷ መልሰዋታል ማለት ነው። ዳግምና አቤል እንግዲህ መንገድ ላይ ተገጣጥመው ነበረ። እናቱን የዳግምን እናት እንግዲህ ጉሊት ላይ አግኝቷት አቤል ብዙ ነገር ሊያወራት ሊያስፈራራት ሊዝትባት ሞክሮ ነበር። ግን በመሀል ዳግም ስለደወለ የአቤልን ስም ድምፅ ስለሰማው እየሮጠ መቶ እንግዲህ ከእናቱ ጋር እንደሆነ ስላረጋገጠ የሆነ ነገር እንዳያደርግበት ስለሚፈልግ እንግዲህ አግኝቶት ነበር። መንገድ ላይ እንግዲህ ለመደባደብ ሞክረው ነበረ። እየተደባደቡ ብቻ ብዙ ነገር እያደረጉ ነበረ። በመሀል ግን ገነት ተከተላቸው ሄደ። ሄዳ እንግዲህ ሁለቱን ገላግሏቸዋለች ማለት ነው። እኔ እንደው የሚያሳኩት የነበር አቤል ለዳግም የሆነ መረጃ ወይም ፋይል አሳይቶ ድጋሜ ሊያስፈራራ መስሎ የነበር ነገር። ግን አቤል ያደረገው የዳግምን ደካማ ጎን ስለሚፈልግ እንግዲህ ዳግምን ለመንካትና ለማናደር ስለፈለገ ነው በዛ ሰፈር የሄደው የነበረው። ዳግምና ጽዮን አሁን ላይ እንግዲህ ስለ አቤል ጉዳይ የሚሰሩ ስራ ምንም አይነት ፍንጭ በትናንትናው ክፍል አልተገኘበትም፣ አላገኘንም ማለት ነው ስለ ስለ አቤል የጀመሩት ነገር ምንም አይነት ፍንጭም ሆነ የአቤልን የሆነ መረጃውን የሚያጠፉበት መንገድ አሁን ላይ ምንም አይነት ፍንጭ የለም ማለት ነው በትናንት ነው ክፍል ላይ። እንግዲህ በሌላ በኩል አቤል አሁንም እነ ኢፍራታ ቤት መኖር ጀምሮ አለኝ ያፌት አሁንም ሄድ ውጣ እንዳላገኝ ቤት ብሎት ነበር። ነገር ግን ከስራ ውሎ ሲመለስ ድጋሜ ከቤት አገኝቶታል። ከቤት ሲያገኘው ግን እናቱም ጭምር ነበረች ማለት ነው። የአቤል እናትም ቤት ውስጥ መጥታ ከኢፍራታ ጋር እያወራች እንግዲህ ባችሁ ውለዱ እንጂ እያለች እንግዲህ የልጅ ጥያቄ እየጠየቀቻት ነበረ። አቤል መዛቤት እየኖረ እንደሆነ ስለነገራት ኤፍራታንም ልታመሰግናት ነበር የመጣችው። ያፌትንም እንግዲህ ስልክ ደውላ ያፌት፣ አመሰግናለሁ ውለታህን፣ አለመርሳትህ ልጄን ከአንተ ቤት እንዲኖር ስላደረከው በጣም ደስ ብሎኛል እያለች ነበረ። እንግዲህ የአቤል እናት የሄደችው አቤል ወደ ቤት ስላልተመለሰ ልጇን ለማየት ነበረ። ልጇንም እንግዲህ እንሂድ ወደ ቤትህ ምንም አልቸገረም እኮ እኛ እኔጋ መኖር ትችላለህ ይዛ እየመጣ ስራን መስራት ትችላለህ ብለው ነበር። ነገር ግን አቤል ለእናቱ የመለሰላት መልስ ስራ ማታ ማታ ስለምን ስራ ማታ ማታ መመላለስ ስለማልፈልግ አጎቴ ነው እዚህ ቤት ኖር ያለኝ እያለ ነው እንግዲህ ለእናቱ አጎቱ እዚህ ቤት እንዲኖር እንደፈለገ ስራ እንደሰጠው ማታ ማታ እየሰራ እንደሆነ ነው የነገራት። ሰላም ወደ ቻናሌ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ጋር ጭብጃለሁ። ለዚህ ቻናል አዲስ ላይክ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። ሐረግ ድራማ እንግዲህ መቶ አንድ ተለቋል ማለት ነው። እንግዲህ አቤል ያፌት ቤት መኖር ከጀመረ ሰነባብቷል። ከሱም አልፎ እንግዲህ ቤት ውስጥ መሄድ ሲያቆም እናቱ ወደ ኤፍራታ ቤት መታ። እንግዲህ ኤፍራታ ጋ ኤፍራታ ልጅ ውለጅ እያለቻት ነበር። በዛውም ደግሞ አቤል እዛ ቤት እየኖረ እንደሆነ ስላወቀች አቤል ልታየው እንደመጣች እየነገረቻት ነበር። እንግዲህ አቤልን እዛ ቤት እንዲወጣ ና ሴቷ ጋር እንዲኖር እየጠየቀችው ነበር። እሱ ግን እዛ ቤት መውጣት እንደማይፈልግና ስራው ማታ ማታ ስለሆነ አኮቱ እዛ ቤት አብሮት እንዲኖር ስለሚፈልግ እንዲሰራለት ስለሚፈልግ መውጣት አልፈልግም የሚል ምላሽ ነበር ለእናቱ የሰጣት። ያፌት ደግሞ ለምን እዚ ቤት እንዲኖር እንደኖረ ሲጠይቀው ኤፍራታ እዚህ ቤት ኑር እንዳለችው እንደፈቀደችለት ጓዙን ጠቅልሎም የመጣው በእሷ ፍላጎት እንደሆነ ብቸኛ ስለሆነች ብቻ አብሯት እንዲኖር ስለፈለገች ነው እያሳበበ ያለው። ነገሩ ሌላ ቢሆንም አሁን ላይ ኤፍራታም አብራው እየዋሸች ትገኛለች። ይህ ነገር ደግሞ ያፌትን በጣም እያጠራጠረው ነው። የበለጠ ኤፍራታ ላይ ትኩረት እንዲያደርግባት እያደረገው ነው ማለት ነው። ምክንያቱም እዚህ ቤት እንዲኖር የፈቀደችለት ለምን ፈልገው ነው? ምን ሊያደርጉ አስበው ነው? ለሁለት ያዘጋጁ ሊንቀማር ይኖራል የሚል ጠረጣሪ ስላለበት እንግዲህ ኤፍራታን በጣም እየጠረጠራት ይገኛል ማለት ነው። እያፌት እንግዲህ እዛ ቤት አቤል እንዴት ሊወጣ ይችላል? የሚፈልገው ነገርስ ምንድን ነው? አንዳንድ የሚፈልጋቸውን ነገሮች እየወሰደ ነው። አሁንም ደግሞ ሌላ የሚፈልገው ነገር ቢኖር ነው እንግዲህ እዛ ቤት ተቀምጦ ያለው ማለት ነው። እንግዲህ ውጣ እያለው ነበር፣ ግን አብ ኤልዛቤት ሊወጣ አልቻለም። ለምን እንደገባና ምን እንደሚፈልግ በግልጽ ባይታወቅም፣ ነገር ግን ኑሮውን እዛ ቤት ካደረገ ሰነባብቷል ማለት ነው። በሌላ በኩል ቤዛ ናት። ቤዛ እንግዲህ በጣም ብዙ ውስብስብ ችግሮች እየገጠማት ትገኛለች ማለት ነው። በተለይ የህዋን ጉዳይ በጣም እያሳሰባት ነው። የት ሄደች? ምን ሆና አይሆን? ለምን ጠፋች? ለምን ከኔ ራቀች? ብዙ ጥያቄዎቿ ጭንቅላቷ ላይ እያቃጨለባት ይገኛል። አሁን እሷን ለመፈለግ ወደ ክፍል ሀገር ለመሄድም አስባለች ማለት ነው። የሔዋን ጉዳይ አሁን ላይ ቤዛን በጣም እያሳሰባትና እያስጨነቃት ይገኛል ማለት ነው። እንግዲህ ቤዛ ስለ ሔዋን ባህል ሊነግራት ይችላል። እውነቱን ማንም አያውቅም ከፖሊሶች ውጭ እና ከ የአፌ ሰዎች ውጭ ሔዋን የት እንዳለች የሚያውቅ ሰው የለም፣ አሁን ላይ ማለት ነው። ስለዚህ ለኤፍራታ ኤፍራታ ማታቅም፣ ስለዚህ ለቤዛ ማን ሊነግራት ይችላል? ሔዋን የት እንዳለች ምን ውስጥ እንዳለች ማን ሊነግራት ይችላል? በየፖሊስ ጣቢያው እየዞረች ነው፣ ግን እስካሁን ድረስ ምንም አይነት ፍንጭ አላገኘችም። በሌላ በኩል ከጓደኛዋ ጋር ቤዛ ወደ ከተማ ሊወጡ ነው። ከከተማ እንዲወጡ እየጠየቃት ነበር። እሱም ከእናቱ ጋር ስለተጣላ እናቱ የምትሰራውን ስራ ስለሚያውቅ አባቱን ስለገደለችበት እናቱን እንግዲህ እንደ ጠላት ነው የሚያያት። እየዛተባትም ነበረ። ከዛ በኋላ ግን ጥሩ ስሜት ስላልተሰማው ከከተማ እንዲወጡና ና ከቤዛ ጋር ዘና ብለው ጥሩ ጊዜ አሳልፈው እንዲመጡ ቤዛን እየጠየቃት ነበር። የእሷ መልስ እንግዲህ በደስታ እሺ ነበረ ሶ ቤዛና ጓደኛዋ እንግዲህ ከከተማ ሊወጥሩ ማለት ነው። ሁሉን ነገር ትተውት፣ ከዛ በኋላ የሚቀሩት ጽዮን ሉሊትና ናታን ናቸው፣ እዛ ቤት ማለት ነው። ቤዛ እዛ ቤት ከሌለች፣ ስለዚህ ጽዮንና ሉሊት እንዴት ነው ተቻችለው ያለ ቤዛ እዛ ቤት ሊኖሩ የሚችሉት? ምንት ሊፈጠር ይችላል? ሉሊትስ ጽዮን እና ናታንን ምን ልታደርጋቸው ትችላለች? በተለይ ቤዛ እዛ ቤት ከወጣሽ፣ ከነሱ መረጃ ለመውሰድ የበለጠ ይመቻታል። ምክንያቱም ናታንን ቤት ውስጥ አይውልም ሲሆንም ቤት ውስጥ አትውልም። ስለዚህ ሉሊታ አሁን ላይ ቤት ውስጥ ምትውል ከሆነ ብዙ ችግሮችን ልትፈጥር ትችላለች። ነገር ግን ስራ እንደምትጀምር እና ስራ ልትሄድ እንደሆነ እየነገረቻት ነበረ። ለቤዛ ሌላ፣ ዲያራ ናት። ዲያራ እንግዲህ ስለ እናቷ ትክክለኛ ማንነት ታውቃለች። እናቷ ደግሞ ጠፋችብኝ ብላ እየፈለገች ነው። ዲያራ ግን እየጠፋችው የተደበቀችው እዚያው የራሷ ክላስ ውስጥ ነው የተደበቀችው ደግሞ እናቷ አባቷን እንደገደለችው እና የወንጀለኛ ስራ አደንዛዥ እጽ እንደምታመላለስ ከራሷ ከወንድሟ ነው የሰማችው ማለት ነው። ከዚህ በኋላ ዲያራ እንግዲህ እናቷ ላይ ትቀየርባታለች ማለት ነው።